መጽሐፍ ቅዱስ ገልጠህ ነው። ለምን ከአማርኛው መጽሐፍ ቅዱስ ገልጥ። አያችሁት አሁን የአማርኛውን መጽሐፍ ቅዱስ ክፈትልኝ እያለ ነው። ደግሞ የገዛ መጽሐፍ እብራይስቱ ላይ ያሳየኝ። መሐመድ የሚለውን በአማርኛ እንጂ በእንግሊዝኛ የለም አለ። በእንግሊዝኛም በአማርኛ ማየር። አሁን ደግሞ ይህንኛውን የአማርኛውን መጽሐፍ ቅዱስ ክፈትልኝ። የትኛውን ነው ታውቃለች? ይህን የኢትዮጵያ መጽሐፍ ቅዱስ ማለት ነው የሚጠቀሙበትን፣ ይሄንን ክፈትልኝ። እዚህ ጋር መሐመድ የሚለውን አሳየኝ? ሞኝ ናችሁ እንዴ? እዚህ ጋር መሐመድ ብለው ከተረጎሙለት ዛሬ ኮ ነው የምትሰልመው እ መሐመድ ብለው እዚህ ላይ እንዳስቀምጡለት ጠብቀህ ነበር እንዴ? እዚህ ጋር መሐመድ የሚል ከጻፉለህ ማነው ይሄ መሐመድ ብለህ ትጠይቃለህ? ተሰልማና ይዛ እ ለምድረ እዚህ መሐመድ ብለ የሚያስቀምጥለህ እዚህ ጋር አሳየኝ እያለ ነው የገዛ መጽሐፍ ብራስታቸው ላይ ይሄንን ቃል እዚህ ጋር ይሄን ጋር እንቀጥ ሄዳችሁ ተመልከተት ሙሐመድ ብሎ አስገምጠላቸው። ያው በእንግሊዝኛም አለ አማርኛም አለ። ሙሐመድ ማነው ይሄ ሙሐመድ? ሙሐመድ ያ ነዚህ እንቀር ሙሐመድ አማርኛ መጻፍ ክርስ ላይ ሙሐመድ እባክህ ብሎ ካስቀምጥላቸው ሰለሙ እየተባላቸው ዛሬውን ሰለሙ ማለት ነው ትርጉሙ ሌላ አይደለም። ሄዱና ስለሙ

አዳምጠኝ! መጀመሪያ የምልህን አዳምጠኝ። እየሰማ ነው አሁን ተነግራል። እኔ ቅድም ኢብራስት ላይ ስለነሳው ነገር ነው ስለ መሐመድ ላውራ የፈለግኩት። ይህን መጀመሪያ አዳምጠኝ። ያንን ጥያቄ አመድ የሚለው መጽሐፍ ነገ እነግርሀለሁ ስለኢቨረስት ቋንቋ ግን አንተ ልተረጉሙ ስለማትችል ብዬ እሺ፣ መጀመሪያ መልስ መለሰና ከዚያ ማስረጃ ሲባል ኖሮ ስንት ዋል። አዳምጠኝ፣ እሱ ቀኔ መጀመሪያ ነገር ቋንቋ መሐመድ የሚለው ቃል አዳምጠኝ፣ መጀመሪያ መሐመድ የሚለው ቃል የለም። ስለ ስሜ አይደለም። ምን ጥያቄ የምታቀርብልኝ እኔ ልጠይቅህ። አንተ አይደለም። መጀመሪያ አዳምጠኝ። ለምን ሰው ታሳስታለህ? ሰው ማሳሳት አንተ ላይ ያሳሳት ያለህው የለለ ቃል በክርስቶስ ላይ የዋሻ በክርስቶስ ላይ የከተፋችሁ አዳምጠኝ፣ አዳምጠኝ። ልንገርህ ልንገርህ፣ መጀመሪያ አዳምጠኝ። እኔ አንተ በጣም የምታዘብህ ነገር ሰው አታዳምጥ

ለምን ስለ ድንግል ልጅ አምላክ ነው? እሽማስ የድንግል ልጅ ብለህ ስለ አምላክነቱ ጠይቀኝ ወይ በእናተ አዳምጥ ማስረጃ ስጠኝ እያለ ነው ይሄን ያህል የድንግል ልጅ ማለት አምላክ ነው ወይ አልከኝ አሁ አምላክ ነው ብያለሁ በቃ እኔ ግን አንተ ልጠይቅ ነው የመጣሁት ነው የሚል በኢብራይስጥ ቋንቋ ላይ የተጻፈ ከየት ነው መጽሐፉን ያመጣ ክርስቲያኖች ከይቅርታ ጋር ሙስሊሞች ጋር ስትመጡ አንተ ታዳምጠኛለህ፣ እኛ ሙስሊሞች ከመተናል። በማስረጃ መልስ ትመልስልኛለህ እኔ ማለት ነው ጥያቄውን። ያንተ ጥያቄ ደግሞ በማስረጃ ትመልሳለህ። ለምሳሌ ራስ ተርጉም እንደዚህ ማለት እንደዚህ ነው ብለህ እንዳትመልስ በማስረጃ

ሀይ፣ ቀጥል። የድንግል ልጅ ሙሐመድ የሚለውን መጽሐፍ ቅዱስ ላይ ስራዬ በጣም ተናዷል። ታውቃላችሁ ከመናደድ ማን ነው ይሄ ሙሐመድ? መጽሐፍ ቅዱስ ላይ አለ። የት እንዳለ ነገር ማቴዎስ ወንጌል ምዕራፍ ሃያ አራት ቁጥር አምስት አካባቢ አለ። አውጣት ምሽ ነው። ሀሰተኛ ነቢያት እንዳይመጡ እናውቃለን የሚል ማለት ነው። ማውጣት ይችላል። እዚህ አውጣዋንት ሙሐመድ አለ። ማቴዎስ አራት ላይ ተጽፏል በግልጽ ሙሐመድ የሚል አለ። የለም፣ መሐመድ ስሙ አልተጠቀሰም፣ ግን ራሱን ያካትታል። የተውጣሉች እንደዚህ ናቸው። ክርስቲያኖች ሀሰተኛ ነቢይ የሚል አለ። ስለዚህ እዚያ ጋር ሙሐመድ የሚል አለ። በጣም ታሳዝናላችሁ። ዝም ብላችሁ በባዶ ነው የምትነዱት። ወላ መጽሐፍ ቅዱስን አውጣና መሐመድ የሚል ያሳየ። እሺ ቅድም ስናሳሳይ ነበረውን ተከታትላ ኢብራይስጥ ነው። ኢብራይስጥ ማለት አንተ ኢብራይስጥ እንዲ ተረጎምከው እኔ አይደለም የተረጎምኩት እዛው መጽሐፉ ላይ እና ምኑ ማን የተረፉ እኔ ሳልሆን እዚያው የዕብራይስጡ መጽሐፍ ላይ እኔ ንንገር አማርኛው ላይ አሳየኝ አማርኛው ላይ አሳየኝ አሁን አሁን መጽሐፍ ቅዱስ አማርኛው ላይ አሳየኝ እኔ ባንታምናለሁ የትኛው አማርኛ ላይ የአማርኛ መጽሐፍ ቅዱስ ሳይሆን የመጽሐፍ ቅዱስ ትርጉም መጽሐፍ ቅዱስ ኖኖ ትርጉም አይደለም የመሐመድም የመሐመድም ቃል ራሱ ቃል ነው ተብሎ ተቀብለነዋል። አንቲ መጽሐፍ ቅዱስን ቃል የምትቀበል ከሆነ አሳይን። እስከ ዛሬ መጽሐፍ ቅዱስ ስታሳያል ነበረ ነው። አሁን የእብራይስቱ ላይ ገብተን ሄደን እንመልከት፣ አይደለ? የእብራይስቱ እንዴት ተረጎምኮ? አንተ እንዴት ተረጎምኮ? ቃላት እኮ የእብራይስት ቋንቋን እንዴት ተረጎምኮ? እዛው ላይ እራሱ ይተረጎምልሀል። እኔ እየነገርኩህ ምዕራፍ እና ቁጥር፣ አንተ እራሱ ከፈለ ተርጉመህ በአማርኛ መጽሐፍ ቅዱስ ላይ አሳይ፣ ተርጉመህ እኮ ያው እናሳየህ እኮ ነው። እዛው ላይ ይተረጉምልህ፣ መጽሐፍ ቅዱስ ላይ፣ መጽሐፍ ቅዱስ ላይ። የትኛው መጽሐፍ ቅዱስ እብራይስቱ ወይንስ አማርኛ? ለምን ለምን፣ በአማርኛ የተተረጎመ መጽሐፍ ቅዱስ እስከዛሬ ስታሳይበት ነበር ነበር። ተረጉምልህና እሱ አንተ ቄሶች ሸጉዳ የተረጉምልህ ነው። የመሐመድን ቃል ውሸታም ተብሎ አልተባለም? አይገርምም? አንተ ሌላ ትናገር። የክርስቲያን መጨረሻ መሳደብ ነው። አሁን ነቢ መሐመድ መሳደብ ለምን አመጣው? የመሐመድም ቃል ቃል ተብሎ እያለ ቅድም አለፍኩት፣ አሁን ደገመው ጭራሽ፣ ውሸታም በሚል እንትን አመጣ። ይህን ሚስጥር ስለአወጣሁባችሁ ነው አ የተናደዳችሁት ታ የብሬ ነው የምላችሁ ክርስቲያኖች መሀልዬ መሀልዬ የዚ ሰሎሞን ምዕራፍ አምስት ቁጥር አስራ ስድስት የብራይ ስቶን ሄዳቸው ቀጥታውን ወደ አማርኛ ቀይሩት ሙሐመድ የሚል ቃል አግኝተዋል በዚህ ተናደው ነው እነዚህ ልጆች ለምን ሙሐመድ የሚለው ተገኘ ነው እኛ ምን እናደርግ እኛ ምን እናደርግ እሺ ነቢ ሙሐመድ አይደሉምሽ አይደሉም እንደፈለጋችሁ ግን መሀመድ የሚለው ስም እዚህ ጋር ምን ያደርጋል ማነው ነው ይሄ ሙሐመድ ይሄን አይተው ነው የተናደደው ነው ላሳያችሁ የታቸው ይሄ ነው። መሐመድ ይላል። ማን ነው ይሄ መሐመድ? ይሄ መሐመድ ማን ነው? የት እንደተገኘ ታውቃላችሁ? ባይብል ሀብ ላይ፣ ባይብል ሀብ መጽሐፍ ቅዱስ መፍቻ ላይ እዛው ላይ ምን እናድርገው እኛ። ጥፋታችን ይሄ ማውጣታችን ነው። በትክክል ቢተረጉሙ ኖሮ መሐመድ የሚለውን ያው እዚህ ጋር እንዳስቀምጠው አስቀምጠውላቸው ነበር ግን ተሰልሙብናላችሁ ብለ ፈርተው ይሄን ሙሐመድ የሚለውን አላስቀምጡላቸው። ሙሐመድ የሚለውን አማርኛው መጽሐፍ ቅዱስ ላይ ካላሳየኝ እያለ ነው ይሄልች የኢትዮጵያ የተተረጎመ ላይ እዛማ ሙሐመድ ብለው ከተረጎሙለህ ሰለም ማለት ነው። ሌላ ምን ያለም ድካም፣ ሂድና ሰለምህ ነው ተርጉሙ። እንደዛ ብለ እንዲተረጉሙ ፈልገ ነው ሙሐመድ ብለው እንዲያስቀምጡልህ

ጀዛካላ ካይራ አንድ ጥያቄም አለኝ። ሁለተኛው ምሳሌ ወይም እናት ወይም ባለቤት ወይም የራሴ ልጅ ብትሆን ሞታ ቢሆን አስክሬንዋን እኔ ለማጠብ እችላለሁ? ይቻላል አንተ አሱን እንደነሰረቱ ግን ሴቶችን ሴቶችን ወንዶችን ወንዶችን አትበት ዋቸው የሚገባ

እኔም ለብዙዎቹ ማለት አንተም ያው አቅሙ አለቅ እና ከፎይ ጋር ለምንድን ነው መወያየት ያልፈለጋችሁት? ብዙ ጥያቄ ማለት ብዙ ሰው ይጠይቃል እና ለምንድን ነው ችግሩም ማትፈቱት? ተወይታችሁ ለምን አትገላግሉትም? ህዝቡንም እራሱ ምንድን ነው እኔ ጋር ተወያይቷል አልተወያየም ብሎ ነገር አለ። እኔ ጋር ተወያይቷል አልተወያያችሁ። የእናንተም ማመር አኛኒያውን ኦርቶዶክስ ነኝ እና ሙስሊሞችም የሚመጡና ከውሱ ጋር ተወያየ ያልሆኑ ሰዎች እያስገባ ለምን ታወያያለህ ይሉታል። እኛ ጋም እየመጣን ደግሞ እኛም ያልሆኑ ሰዎች ለምን ከምታወያይ ቢያንስ የሆነ ነገር የምታውቁት ነገር ብትወያዩ እና ህዝቡም ግልጽ የሆነ ነገር ብትሰጡት ሻዳምት ከኔ ጋር እንዳልተወያየ ይነግራቸዋል፣ አለ እየዋሻቸው ነው። ከእኔ ጋር ተወያይቷል። በሆስት አውርተህ እናውቃለን። በነቢያችን ሰለላሁ አለይሂ ወሰለም በእናታችን አይሻ ላይ ዋሽ የቀጠፈ ማስረጃ አውጣ አልኩት። ምናልባት ቪዲዮ አልደረሰ ከሆነ ፈልግና ታገኘዋለህ። ማስረጃ ማውጣት አልቻለም። ተሳድቦ ዘልፎ ወጣ። ቪዲዮ አለ፣ ተበትኗል። አልተወያየንም፣ አላወራንም የሚላችሁ እየዋሻቸው ነው። ከዚያ በኋላ ሌላ እድል ሰጠሁት። ሌላው እድል ምንድን ነው ከተባለ በእስልምና ላይ ያለኝ የምትላቸውን ጥያቄዎች ሁሉን አና ጠይቅ። አንድ ሳይክል ሁሉንም ማለት ነው፣ አድሚን አደርግሃለሁኝ። እንደው ሚውት ያደርገኛልና ነው እንጂ ቤት እሄዳለሁ እያለ ቪዲዮ ሰርቶ ደረሰኝ ችግር፣ ወላሂ ሚውት አላደርገው ይህን ከሆነ የፈራው ማለት ነው። እኔ የሚወት አላደርግህም ምናና፣ እኔ ትንሿ ላይ ሆናለሁኝ። እዛ ላይ ከፍቶ የሚያወራውን ሁሉ ግን እዚህ በድፍረት ያውራ ከፊት እኔ ይሄ ለድድር ሰጠት ሚወት ያደርገኛል እያለ እኔ ሚወት አላደርግህም፣ እኔ ሚወት አላደርግህም። ይምጣና በእስልምና ላይ አለኝ የሚለውን ጥያቄ ሁሉ ያውራ፣ እዚህ እንደፈለገ በድፍረት። ይህ ሙስሊም ሕዝብ ይሰማል፣ ችግር የለው እንደው እውነት የተጻፈውን ከሆነ የሚያወራው እያለ እንደ ፖለቲካ እንደሚሰራባቸው እንደዚያ ከሆነ ደፍሮ እዚጋ የተጻፈውን ያ የዛኔ እናያለን። ገብቷቸው አለርላ ስለዚህ ሄራቸው ነገሩት፣ ሚውት አያደርግህም እሱን ከሆነ የምትለው የምትፈልገው ናና ጠይቅ። እኔ አድሜን አደርገዋለሁ። አንድ ሰው ኮሜንት ላይ እንዳይናገረው ኮሜንቱን ወላሂ ይዘጋለታሉ። እኔ ትንሿ ላይ ሆናለሁ ምንም አላወራም፣ ችግር የለውም። እዚያ የሚያወራውን መጥቶ ብቻ መጥቶ እዚህ መጥቶ እያንዳለን ሀዲፍ ያውራት ይሄን አድርስለት፣ ላውራ አድርስለት፣ እዩ እሱም ይሄን ያደርጉ እሱም መቶ ሚዮት ያደርገኛል ብሎ ያደርገውም፣ እዚህ አድሚን ያደርጋል። የሚያስታርቃችሁ ነገር በአንድ ሰው አንድ ሰው ቢኖርና በአንድ ሰው ቤት ብትገቡ እኔ የተሻለ ብዬ ማ ይሄኛው እድል መጣለት፣ በዚኛው እድል አውርተ ነው ነበር እሱ የሚፈልገው ውስጥ ከፍቶ እኔ ምንም እንግዲህ ሀያ ደቂቃ ይወስዳል፣ እኔም ሀያ ደቂቃ ይወስዳል። እንደፈለገ ይቀደዳል። የሚፈልገውን አናስቆመው፣ ምን አንለውም። እንደፈለገ ያወራል እኮ ሌላ ቤት ቢሆንስአዳምጠ ደስ እሱ ራሱ ይሄንን ተቀብሏል፣ ሽብራል እያልከ ነው። ግን ሚዮት ያደርገኛል ብቻ ነው ያለው። ችግር የለውም። እኔ ሚዮት አላደርገውም፣ አድሚ እናደርገዋለን። መቶ ዛ የሚያወራውን ያወራ። ወላሂ ለሌላ ለምንም ሳይሆን ያንን ስድቡንና ይሄ ጠጅ የቀደደውን እንትኑን እንዳይዝረከረክ ብቻ ነው፣ ለሌላ ወላ ላዚም አይደለም። እዚህ መቶ እሱ ያውራና የዛኔ ስድቡን እንቆጣጠረዋለን። እዚህ ከሆነ ማለት ነው። ገብታል አደለ? ከዛ ውጭ ሌላ ምንም አይደለም። በውስጥ አውረተን ነበር እያልኩህ ነው። ቪዲዮ አለ፣ ሂዳ የው ማሰረጃ አውጣ ለተናገርከው ብዬ ነበር የተናገርኩት። እንደውም ክርስቲያን ልጆች ናቸው መጥተው እዚህ ጋር ለምን አታውራው ምናምን ሲሉ፣ ከዚያ በኋላ ጥሩ ትሻልኳቸው መጥቶ በውስጥ ያወራ ነው። ከዚያ በኋላ ያንን ተሳድቦ የሄደበት ቪዲዮ አለላችሁ። ቦታል አደለም? ስለዚህ ይምጣና እዚህ እንደፈለገ ያወራ። እዛ የሚቀደደው እንደው የተጻፈውን ነው የሚያወራው እያላችሁ እንደዛ እንዳወራችሁት የዛኔ የእውነትን ታገኝታላችሁ። ወላሂ ራዚ የተጻፈ ያወራ ካወራ አንድ የሚያስተች ነገር የለውም፣ ኢስላም። በእርግጠኝነት የምነግራችሁ ያንን ይምጣና እዚህ ያወራ፣ ያው እጠብቀዋለሁ። እዚህ በቶ ካወራ ሞትና ትንሳኤው ነው የሚሆነው። ለመጨረሻ ጊዜ ቲክቶክን የሚጠቀሙ በእርግጠኝነት ነው የምነግራችሁ፣ ያ ሁሉ ውሸቱ ይፈራረስለታል። እንደለመደው እዛው ከፍቶ የትም ሙስሊም ቤት አይገባም። እንደፈለገ መቀደድን ብቻ ነው የሚያውቀው። ሂድ ንገረው። ይዛችሁት ነው ጥያቄ ላይ ይቀጥል። ሄሎ ሰላሙ አለይኩም ወረሕመቱላህ። አለይኩሙ ሰላሙ ወረሕመቱላህ በረካቱ ሰላም ሱ አልሐምዱሊላህ። አንድ ጥያቄ ነበር፣ ነው ጥያቄ ሰላተ ጀናዛ ሲሰገድ ተክቢራ ተክቢራ መሉያደረጉት እና ማያሉ እሱ ልዩነቱን ሰላተል ጀናዛ ሲሰገድ ሰላተል ጀናዛ ተክቢራ ሲያደርጉ የማያደርጉ አሉ። አራት ጊዜ እጃቸውን የሚያነሱት እና የማይነሳበት እሱ ልዩነቱን ግማሹ ያነሳል፣ ግማሹ አያነሳም። እሺ፣ አራት ተክቢራዎች መባል አለባቸው። ረፍዕል የደይን እሱ ሱና ነው። አራት ተክቢራዎች ያሉት እጅ ማንሳት የሚለው ሱና ነው። ያን ነብያችን ነቢያችን ሰለላሁ ዓለይሂ ወሰለም ስላነሱ ዲ ላይ ሲናገሩ ምን ያሉ ሶሉ ከማ ረአይቱሙኒ ይሶሊ ያሉ፣ ልክ እኔ ስሰግድ እንዳያቸው ስገዱ አሉ። እርሳቸው በሰገዱበት መልኩ መስገድ ግድ ይላል። እርሳቸው እጃቸውን ያነሱ ነበር ወይ? አዎ፣ ያነሱ ነበር። ስለዚህ ማንሳት አለባቸው። እሺ እንድሻምሰግናሉ። በቴክስት ነው የጠበቁት። አንድ ሰዓት ሙሉ ብዙ ጊዜ ይከታተላለሁ እና ጥያቄ ነበረኝ የሆነ እኔ ደግሞ ያለው ክርስታን ቤት ነው እና ብዙ ዓመት ቆይቻለሁ እና ደግሞ እነሱ ጋር ስለሚሰራ እንትን ራመዳን ሲመጣ ምግብ የሚያዘጋጁልን እነሱ ናቸው እና ሱሪ ላይ ምናምንም እነሱ ስለሚያዘጋጁልን ያስቀምጡልኛል እና ራት ምናምን ከዛ በቃ በዛው እጹም እሱም በልቼ ጾማለሁ፣ ሌላ ሳልበላ። እና እንደባለፈው የሆነ ቪዲዮ ላይ እንትን ኮሜንት ምናምን እሱ ላይ አደምጬ ነበረ፣ አዳመጥኩት። ስለሱ ምናምን አይ ከዚህ ጋር ተያይዞ ምናምን አስቤ ነው ከሳውንቱ አልኩት። ክርስቲያኖች ቢያዘጋጁ ለስሁርና ለፍጥሯ ያንን መብላት ይቻላል ወይ ነው ጥያቄ ዋጭሩ ችግር የለውም። ክርስቲያኖች አዘጋጅትን መብላት ትችላላቸው ለስብሩና ለፍጥሯ በረመባን ቢሆንም ከረመባን ውጭ። ነገር ግን ስጋ ከሆነ እነሱ ከሆኑ ያረዱት የዛኔ ቢስሚላህ ብለው ስቶዎች ምግብ አዘጋጅተው ቢሰጧቸው በዓልን መሰረት ያላደረገ ለአምልኮ ተብሎ የተሰራ እስካልሆነ ድረስ ኖርማል ምግብ ሰርተው ቢጋብዟቸው ችግር የለውም። ነቢያቸው ሰለላሁ አለይሂ ወሰለም ይሁዲዎች እየጋበዟቸው ይበሉ ነበረ።